ሰላም ሰላም አድማጮች፣ የዕለቱን ዜና ይዘን ቀርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ከዜናዎቹ ጋር ጀለኔ መቃሳ ለብልጽግና ፓርቲ ጽፈት ቤት ግንባታ በግዳጅ ደሞዛችን እየተቆረጠብን ነው ሲሉ አስተማሪዎች ቅሬታቸውን ተናገሩ። በኦሮሚያ ክልል አረርጌ ዞን ዳሮ ለቡ ወረዳ የሚያስተምሩ የመንግስት ትምህርት ቤት አስተማሪዎች ለብልጽግና ፓርቲ ጽፈት ቤት ግንባታ የሚውል በግዳጅ ከደሞዛችን 30 ፐርሰንት ያለ ፈቃዳችን እየተቆረጠብን ነው ሲሉ ለሲቢቢ ሚዲያ ዜና ዝግጅት ክፍል ቅሬታቸውን አሰምተዋል። ተባብሶ የቀጠለውን የሀገሪቷ ኢኮኖሚ ዋጋ ንረት ቀውስ ባለበት በዚህ ወቅት ያለ ፈቃዳችን ከደሞዛችን መቁረጣቸው በህግ እንደሚያስቀጣ በመግለጽ ካድሬዎቹ ህግና ደንብ በአግባቡ ያልተረዱ መሆናቸውንም አክለው ገልጸዋል። በተጨማሪም በወረዳ ውስጥ የሚሰሩ ሌሎች መስሪያ ቤት ሰራተኞች የወር ደሞዛቸው በጊዜው መሰረት መውሰዳቸውን በማስረዳት የአስተማሪዎች ለይቶ በማቆየት እስካሁን ደሞዝ እንዳልተቀበሩም ተናግረዋል። የካድሬዎች የወር ደሞዝ እና ገቢ እንዲሁም የተለያዩ ጥቅማ ጥቅሞች ከጊዜ ወደ ጊዜ እየጨመረ መምጣቱ የሚታወቅ መሆኑን በመግለጽ የሚቀጥለው ሳምንት የመብት ጥያቄ ሰላማዊ ሰልፍ ለመውጣት በዝግጅት ላይ መሆናቸውንም አብራርቷል። የነዳጅ ዋጋ ላይ ጭማሪ መደረጉ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የነዳጅ ምርቶች ርቻሮ መሸጫ ዋጋ ላይ ከፍተኛ ጭማሪ መደረጉን ተከትሎ ምርቶች እና ጥሬ ዕቃዎች እንዲሁም የትራንስፖርት ጭማሪ መናሩ የሚታወቅ ቢሆንም መንግስት ጭማሪ ማድረጉ የንግድ እና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህም ቤንዚን 1 ሊትር 122.53 ሳንቲም፣ ኬሮሲን 116.50 ሳንቲም፣ ነጭ ናፍጣ 116.50 ሳንቲም እና ጥቁር ናፍጣ 16.77 ሳንቲም እንዲሸጥ ተወስነዋል ሲል ሚኒስቴር መስሪያ ቤቱ ገልጸዋል። ይህ በእንዲህ እንዳለ በእንቅርት ላይ ጆሮ ደግፍ እንደሚባለው ሀገሪቷ ቁልቁል እየተምዘገዘገች ባለችበት ሰዓት በነዳጅ ላይ ጭማሪ መደረጉ የሚያስተዳድሯት ሀገር ሁኔታ አለማወቅ ነው ሲሉ በሀገር ውስጥና በውጭ ሀገር የሚኖሩ የፖለቲካ ተንታኞች ተችተዋል። በመጨረሻም መከራና ስቃይ የተፈራረቀበት ይህ ህዝብ አንድ ቀን የተነሳ እለት ምንም አይነት ኃይል እንደማያስቆመው ገልጾ መንግስት ማህበረሰቡ ላይ ጫና ማድረጉን እንዲያቆም ጥሪ አቅርቧል። ለዛሬ ያጠናቀር ናቸው ዜናዎች እነዚህ ነበሩ። በሌሎች ዜናዎች እስክንገናኝ ሰላም ቆዩ።